ከኢትዮጵያ ራስ አልወርድ ያለችው ግብጽ ከሱዳን በአባይ ዙሪያ መከረች። ኢትዮጵያን ያስከፋው የግብጽና የሱዳን አጀንዳ ዝምተኛውና ቀሰስተኛው ግን ደግሞ ተናዳፊው ጊንጥ እያሉ የሚጠሩት የገዛ ያጎረሱትን የመሐመድ ሙርሲ እጅ ነክሶ በስልጣን ላይ የተቆናጠጠው አልሲሲ ዛሬም ከኢትዮጵያ ራስ ላይ ለመውረድ አልፈቀደም። ከቀይ ባህር እስከ አባይ ድረስ የሴራ ድሩን እያደራ ኢትዮጵያን አላስቆም አላስቀምጥ ያለችው የአልሲሲዋ ግብጽ ከሰሞኑ አንድ ኤርትራ አንዴ ደግሞ ጅቡቲ እየተመላለሱ ማንም ከቀይ ባህር ደጃፍ ዝር እንዳይል ሲሉ ቆይተው አንድ ደግሞ በርስ በርስ ጦርነት በሚሊዮኖች ከተፈናቀሉባት የዘመናችንን አስከፊ ጦርነት ካስተናገደችው ሱዳን ጋር በአንድ ጠረጴዛ ተሰይማለች። ጉዳያቸውም የታላቁ ህዳሴ ግድብ ሆኗል። ይህ የዘመናችንን አድዋ የሆነውን ሱዳን እና ግብጽ ዳግም አገናኝቷቸዋል። ይህን ኢትዮጵያን ያስከፋው የሁለቱ ሀገራት ግንኙነት ምን አይነት አጀንዳ ተነስቶበታል? የሚለውን በትንታኔ እንመለከተዋለን። አብራችሁን ቆዩ። በእርስ በርስ ጦርነት ውስጥ ተዘፍቃ በመቶ ሺዎች ያለቁባት ሱዳን በሚሊዮኖች ተፈናቅለውና በየሀገሪቱ ተሰደውባት ያለችው ሱዳን፣ ማዕከላዊ መንግስቱ እንኳን መጠበቅ ተስኖት ለረጅም ጊዜያት በፈጥኖ ደራሽ ኃይል ስልጣኑ ተነጥቆና ሸሽቶ የነበረው አልቡርሃን በመጨረሻም በብዙ መሥዋዕትነት ዳግም ያገኘውን ስልጣን ገና ሳያጠናክር፣ ሀገሪቱንም ወደነበረችበት የመረጋጋት ሁኔታ መመለስ ሳይችል ከግብጽ ፕሬዚዳንት አልሲሲ ጋር በአንድ ጠረጴዛ ተቀምጦ በህዳሴ ግድቡ ላይ መወያቱ ታውቋል። ሀገሩን እንኳን በቅጡ መጠበቅ የተሳነው አልቡህራን የውሃ ደህንነት መጠበቅ አለብን የሚል ዲስኩሩን አሰምቷል። ይህ ብዙዎችን ያስገረመ ጉዳይ ይሆናል። የግብፁ ፕሬዚዳንት አልሲሲ እና የሱዳኑ አልቡህራን በአባይ ተፋሰስ የውሃ ደህንነት ላይ መወያታቸው ተገልጿል። የግብፁ ፕሬዚዳንት አብዱልፈታ አልሲሲና የሱዳኑ ጀነራል አብዱልፈታ አልቡህራን በናይል ተፋሰስ ላይ የውሃ ደህንነት በጋራ ለማስጠበቅ መወያታቸው ተገለጸ። የሱዳኑ ፕሬዚዳንት ጀነራል አልቡህራን ሰኞ እለት በግብፅ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዝዳንት ጽህፈት ቤት አስታውቋል። የሁለቱ አገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጿል። የሁለቱ አገራት የውሃ ደህንነት ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዚዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉናይል ላይ የሚወሰድ የተናጥል እርምጃን ተቃውመዋል ብሏል። መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆንበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸው ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብፅና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተነደፈ ነው ያለው የፕሬዚዳንቱ ጽህፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነት በጋራ ለማስጠበቅ መነጋገራቸውን ገልጿል። ግብፅ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ሕጋዊና አስገዳጅ የሶስትዮሽ ስምምነት ጦርነት ካልተፈጸመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትተውት ቆይታለች። ኢትዮጵያ በበኩላ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድቡ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች። ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተኑ ይታወሳል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገ ገረው ታላቁ የእዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ ሲሆን ግብፅ ግድቡን ከአባይ ወንዝ የምታገኘውን የውሃ መጠን ይቀንሳል የሚል ስጋቷን ስትገልጽ ቆይታለች። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ እዳሴ ግድብ ዙሪያ ለአመታት ተቃውሞን ስታሰማ የቆየችው ግብፅ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው። ባለፈው ሳምንት ግብፅ ከጅቡቲ ጋር የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱ የሚጎራበቱ አገራት ብቻ ኃላፊነት እንደሆነ ተስማምታለች። የሶማሊያው የውጭ ጉዳይ ሚኒስቴር አህመድ ሙአሊም ፊቂ ታሳስ ወር ላይ ወደ ግብጽ በተጓዙበት ወቅት የግብጽ መንግስት ተመሳሳይ አቋም አንጸባርቋል። የግብጽ የውጭ ጉዳይ ሚኒስቴር ባደር አብድላቲ ባደረጉት ንግግር በቀይ ባህር ሊጠቀሙ የሚገባው ተጎራባች አገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላ ወደ ግብጽ ተጉዘው ከፕሬዚዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። በትናንትና ዕለትም በግብጽ ፕሬዚዳንት ጽሕፈት ቤት የተገናኙት ፕሬዚዳንት አልሲሲና አልቡርሃን የሁለቱ ሀገራት ያላቸውን የሁለትዮሽ ግንኙነቶችን ለማጠናከር ተወያይተዋል። ግብጽ ሱዳንን መልሶ ለመገንባት በሚደረግ ጥረት ላይም ተሳታፊ እንደምትሆን ተገልጿል። በሁለቱ መሪዎች መካከል የተደረገው ውይይት የሱዳን ጦር ኃይሎች ዋና ዋና ከተማይቱን ካርቱምን እንደገና መቆጣጠርን ተከትሎ የተከሰቱ ለውጦች ላይ ያተኮረ እንደነበረ የፕሬዝዳንቶቹ ጽህፈት ቤት በመግለጫቸው ላይ አመልክተዋል። በዚህ ውይይት ላይ ግጭት በተከሰተባቸው አካባቢዎች ለሚኖሩ የሱዳን ዜጎች አስፈላጊውን ድጋፍና እገዛን ለማድረግ የሚደረገውን ጥረት አጠናክሮ መቀጠል እንዳለባቸው ሁለቱ ወገኖች ተስማምቷል። አልቡራን ከግብጽ ጋር ያላቸውን ግንኙነት ታሪካዊና ስር የሰደደ እንዲሁም ስትራቴጂካዊ መሆኑ መግለጻቸው በመግለጫው ላይ ተመላክቷል። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋማት መጠናከር ያላቸውን ድጋፍ ገልጸው በመልሶ ግንባታ ሂደቱ እንደሚሳተፉ አስታውቀዋል። ካይሮ ከካርቱም ጋር የሚኖራትን ግንኙነት እንደምታጠናክር የገለጹት አልሲሲ ሁለቱ ሀገራት ባላቸው ስትራቴጂካዊ ግንኙነት ላይ ኩራት እንደሚሰማቸው መናገራቸውን ጽህፈት ቤታቸው ገልጿል። እንደሚታወቀው ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ 1.34 ፐርሰንት ብቻ ነው የቀረው ተብሏል። ግንባታው የተጀመረው መጋቢት 24 ቀን 2003 ዓ.ም ነበር። የኢትዮጵያውያን አንድነት ሰላምና የይቻላል መንፈስ የታየበት ሀገራዊ ፕሮጀክት ነው። ለመጪው ትውልድም የይቻላል መንፈስን ሲያንጸባርቅ የሚኖር ፕሮጀክት ነው። የአባይ ግድብ አሁን ላይ ኃይል በማመንጨት ላይ ነው። 74 ቢሊዮን ኪዩቢክ ሜትር ውሃ በመያዝ ትልቅ ሰው ሰራሽ ሐይቅ ይሆናል። ግድቡ ሲጠናቀቅ 78 ደሴቶች ይፈጠራሉ። እንዲሁም ግድቡ በዓመት ከ10 እስከ 15 ሺህ ቶን ዓሳ ማምረት የሚያስችል ነው። የአባይ ግድብ የኤሌክትሪክ ኃይልን በማመንጨት ከአፍሪካ ቀዳሚውን ስፍራ እንደሚይዝ ይታወቃል። የህዳሴ ግድቡ ለቀጠናው ህዝቦች ትስስር፣ ለአፍሪካ ሀገራት ተሞክሮ ቁልፍ ሚና አለው። የሀገር ውስጥ የኤሌክትሪክ ሽፋንን 75 በመቶ ያሳድጋል ተብሎ ይጠበቃል። ለአፍሪካ ሀገራት በራስ አቅም ልማት መነቃቃት ተምሳሌት የሆነ ፕሮጀክት ነው። ታዲያ ይህም ፕሮጀክት ግብጽ ለማሰናከል በብዙ ጥረት እያደረገች ነው። ግብጽና ሱዳን በአንድ ላይ ቆመው ሴራቸውን ቢቀጥሉም ኢትዮጵያ ግን በህዳሴው ግድብ ላይ ገና ታምር ትሰራለች እየተባለ ነው። የህዳሴው ግድብ ምስራቅ አፍሪካ ላይ ታምር እያሳየ ይገኛል። ገና በሁሉም ተርባይኖች ኃይል ኃይል ማመንጨት ሳይጀምር የአፍሪካ አንደኛው ኃይል አቅራቢ የሆነው የህዳሴ ግድብ የአፍሪካ የብርሃን ማማ መሆኑን እያረጋገጠ ነው። የክሪፕቶ ማይኒንግ ድርጅቶች ከመላው ዓለም ወደ ኢትዮጵያ እየመጡ ነው። በጨለማ ውስጥ የኖሩ የአፍሪካ ሀገሮች መስመራቸውን በቀጥታ ከህዳሴው ግድብ እያገናኙ ነው። ይህ ነገር ከታንዛኒያ እስከ ቻድ ድረስ፣ አለፍ ሲልም እስከ ናይጄሪያ ድረስ የሚዘልቅ መስመር ወደፊት ይዘረጋል እየተባለ ነው። ኢትዮጵያ የውሃ ማማ ብቻ ሳትሆን የብርሃን አምድም መሆን የምትችል ሀገር ናት። ዛሬ በአባይ ላይ አንድ ግድብ ነው እየገነባችው፣ ነገር ግን ሌሎች ተጨማሪ ሶስት የኤሌክትሪክ ኃይል ማመንጫ ግድቦችን መገንባት ትችላለች። ለዚህም በአፄ ኃይለ ስላ የዳሴ ዘመን መንግስት በአሜሪካኖች የተገኙ ፕሮጀክቶች አሉ። የህዳሴ ግድብም ያኔ የተጠና እንደሆነ ይታወቃል። በአባይ ላይ አቅም ካለ አስር የኃይል ማመንጫ ግድቦች ቢሰሩ ከግብጽም ሆነ ከተፋሰሱ ሀገራት የሚመጣ ተቃውሞ ተቀባይነት አይኖረውም። ምክንያቱም ኃይል ለማመንጨት የሚውል ውሃ ወርዶ ስለሚሄድ መጠኑም ስለማይቀንስ ነው። ኢትዮጵያ በዙሪያው ያሉ በርካታ ሀገራት ይህ ዕድል የላቸውም፣ ኃይል ማመንጨት አይችሉም። ጅቡቲ፣ ኬንያ፣ ሱዳን፣ ወረድ ስንል ታንዛኒያ፣ ሩዋንዳ እስከ ደቡብ አፍሪካ ካድረስ ድረስ ያሉ ሀገራት የኤሌክትሪክ ኃይል ማመንጨት አይችሉም። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሲጠናቀቅ 5150 ሜጋዋት የማመንጨት አቅም የሚኖረው ሲሆን አመታዊ የኃይል ምርቱም 15760 ጊጋዋት ይሆናል። የኢትዮጵያ ኤሌክትሪክ ኃይል በሚቀጥሉት አራት ዓመታት ውስጥ የሀገሪቱ ፍላጎት መቶ በመቶ ለማሟላት እቅድ የያዘ ሲሆን 65 በመቶውን የሚያሟላው ተጠቃሚዎችን ከኃይል ቋት ጋር በማገናኘት ቀሪውን 35 በመቶ ደግሞ ከኃይል ቋት ውጭ ባሉ አማራጮች ነው። ኢትዮጵያን አቆጣጠር በ ሁለት ሺ ሰላሳ መቶ በመቶ የኤሌክትሪክ ኃይል ሽፋንን ከኃይል ቋት ጋር በማገናኘት የማቅረብ እቅድም አለው። እንግዲህ ግብጽ በተጠናቀቀውና ባለቀለት ጉዳይ ነው ከሱዳን ጋር ቁጭ ብላ ውይይት የጀመረችው። ኢትዮጵያ ከፍተኛ የንፋስ ኃይል ባለባቸው ጎዴ፣ ቀብሪባያ፣ ቱሉጉሌድ፣ አዲጋላን አይሻ እንዲሁም በተለያዩ የትግራይ የአማራና የኦሮሚያ ክልሎች በሚገኙ አካባቢዎች የንፋስ ኃይል ኤሌክትሪክ ማመንጫ ፕሮጀክቶች በቀጣይ እንደሚገነቡ ግሎባል ኢነርጂ በድረገጹ አስፍሯል። ኢትዮጵያ ከነፋስ አንድ ነጥብ ሶስት ጊጋ ዋይት የሚደርስ ኃይል ማመንጨት የሚያስችል እምቅ ኃይል እንዳላት ይነገራል። በተያያዘም ከውሃ እስከ 450 ሚጋት ከጂኦተርማል እስከ 100 ሚጋዋይት ኤሌክትሪክ ኃይል ማመንጨት የሚያስችል አቅም አለ። ይህን በሙሉ አቅሟ ከተጠቀመች በተጀመረው መልኩ ለሌሎች የአፍሪካ ሀገራትም የብርሃን ማማ መሆን ትችላለች። የውሃ ሀብቶቿን ተጠቅማ በአባይ ላይ ተጨማሪ ግድቦችን መገንባትም ያስፈልጋታል። ከአባይ በተጨማሪ በኦሞና በሌሎች ወንዞች ላይም ተጨማሪ ግድቦችን በመስራት ኃይል ማምረትና መሸጥ ትችላለች። አሁን ግብጽም ሆነች ሱዳን በኢትዮጵያ የህዳሴ ግድብ ላይ አንዳችም ነገር ለመፍጠር የሚችሉበት ጊዜ ረፍዷል። ሁሉም ነገር አክትሞለታል። ሞለታል ኢትዮጵያ የነገ ተስፋዋን የብርሃን መንገዷ የሆነውን የህዳሴ ግድብን በመስከረም ወር ሪቫን ቆርጣ ታጠናቅቋለች። አበቃን። መልካም ጊዜን ተመኘን።